ሰላም አሌይኩም ወራህመቱላሂ በረካቱ። በተለይ ውጭ ሀገር ሆናችሁ ወይም እዚህ ሀገር ሆናችሁ የዘንድሮ ሐጅን ወላጆቻችሁን፣ እናትና አባቶቻችሁን በገንዘብ የምታስደርጉ ሰዎች አላህን ፍሩ፣ ወላሂ አላህን ፍሩ። ለምን እንዳልኳችሁ ታውቃላችሁ? እናንተ ወላጆቻችሁ ሐጅ እንዲያደርጉላችሁ ነው የምትፈልጉት። ነገር ግን እዛ ሆኖ ግን ይረግሟችኋል። በጣም እንግልት አለው። በጣም ስቃይ አለው። በጣም ውጣ ውረዳ አለው። ከቻላችሁ ታዲያ ምን እናደርግ ካላችሁ፣ ከቻላችሁ ከእነሱ ጋር ሀጅ ሊያስደርጋቸው የሚችል ሰውን መድቡላቸው። እዛም ሀገር ላይ ያለ ሰው ሊሆን ይችላል። ከዚህም ደግሞ ሌላ ሰው፣ ሌላ ወጪ አውጥታችሁም ሊሆን ይችላል። አለበለዛ አባቴን ሀጅ አስደረግኩ፣ እናቴን ሀጅ አስደረኩ ማለት ትርፉ ድካም ነው። ለምን መሰላችሁ? ሀጅ ድረስ ሄደው ሽማግሌዎች፣ ትላልቅ ሰዎች መጅልስ የመደበላቸውም ሰው ስለሌለ ማለት ነው። ሀቂቃውን ለመነጋገር እዛ ሄደው ይንገላታሉ። ከሚና ተመ ሰው ወደ ሙዝደሊፋ ወደ ጀመራት የተለያየ ቦታ ላይ ለመሄድ መንገድ ጠፍቶባቸው በዛው የሚቀሩ ሰዎች አሉ እስከሚመጣበት ሰዓት ድረስ የት እንዳሉ አድራሻቸው የማይታወቁ ሰዎች አሉ እንዳይግባቡ ቋንቋ አይችሉም መግባባት አይችሉም ስለዚህ ይሰቃያሉ ብዙ ወላጆች ወላሂ የሚራገሙ ሰዎች እኔ ሰምቻቸዋለሁኝ በጣም ሚያጅበው ስለዚህ እዛ ቦታ ላይ በቂ የሆነ ደጋፊ አቃፊ ሰው ከሌላቸው እጃቸውን ይዘው ሐጅ የሚያሰራቸው ሰው ከሌለ ለምን ትልኳቸዋላችሁ? ገንዘባቸው ስለምን ይባክናል? እነሱስ ጊዜያቸው ለምን ይባክናል? ለምን ጉልበታቸው ይዝላል? አረፋ ላይ እኮ ማይቆሙ ሰዎች አሉ። ሐረምን ሄደው ተመላልሰው ሄደው ከዶርማቸው ማይወጡ ከመኝታቸው ማይወጡ ምክንያቱም አማራጭ ስለሌላቸው፣ ሐረም ሄደው ተመላልሰው መስገድ የማይችሉ ብዙ ሰዎች አሉ። ና ወላጆቻችሁን ሌላም ሰው እድሜ ገፋ ያለው ሰው ካለ ከሰው ጋር ካልሆነ በስተቀር ለሆነ ሰው ሀጅ እንደው ቤተሰብም ከሌለ ተጨማሪ ወጪ ማውጣት እንኳን ከከበዳችሁ ቢያንስ ሀጅ ላይ የተመዘገበ ሰው ሂዱና እዛ ሀጅ ኮሚቴ ሂዱና የተመዘገበ የሚታወቅ ሰው ማናለ ስልክ ስጡን ብላችሁ አደራ ብላችሁ ይህን ሰው ስጡ ዘንድሮ ሀጅ ከሚሄደው ሰው ጋር ኡስታዝ ሊሆን ይችላል፣ የሚያውቅ ሰው ሊሆን ይችላል። እንግዲህ አባቴን እባክ አደራህን እናቴን አደራ ብሎ መስጠት ያስፈልጋል እላለሁኝ። ዝም ብላችሁ ግን እንደ ከብት ዝም ብላችሁ አትልቀቋቸው ለማለት ያህል ነው። አላሁ አዕለም